ሰላም፣ ጤና ስጥልኝ የራስ ሚዲያ ቤተሰቦች። በዛሬው ዝግጅታችን ከአመፀኛዋ ዘሪቱ እስከ ትሁቷ ዘሪቱ፣ በአባቷ አቂማ ከዘፈነችው ዘሪቱ ለባሌ ጥሩ ሚስት አልነበርኩም እስካለችው ዘሪቱ የምናስቃኛችሁ ይሆናል። ስለ ዘሪቱ ያልተሰሙ መረጃዎችን እንነግራችኋለን። አብራችሁን ቆዩ። ዘሪቱ በነሄኑ ካጠራር ቤቢሾ በ1990ዎቹ ያገኘናት ኤልያስን በብዙ መልኩ ልናመሰግነው ብንገደድም በሷ በኩል በሰጠን ስራዎች ደጋግመን አኮቴት ለመለገስ የምንገደድ ሆነናል። ሙዚቃዎቿ አስረሽ ምችው ተብሎባቸው የሚዘነጉ አይደሉም፤ ሀገርን የሚያካክል ሀሳቦች የተሰነደባቸው ጎበዝ ሀሳቢም ካገኙ ልብ የሚገሩ ሰውን የሚያንጹ ናቸው። የተወሰኑ ስራዎቿን እናንሳ። አይወደኝም። ይህ ሀሳብ በሴትነት መነጽር ሲታይ ሆድ ያስብሳል። ወዶ ምላሽን ማጣት ከሀዘን ደጃፍ ይጥላል። ድሮስ ለወንድ ልጅ ሲንቁት ነው እንጂ ሲወዱት መቼ ይወድለታል ለሚል ተብአት ሁሉም በአንድ ቅርጫት ለመክተት ገፊ ምክንያት ይሆናል። ለዘሪቱ ግን እንዲህ አይደለም። ዘሪቱ በዚህ ስራዋ ተክዛ ሀዘን ጎኗን እየጎሰማት፣ አለመወደዷ እያብከነከናት ስታዜማ ትታየም ያለመወደድ እውነታን ልትቀበል ስትጥር ነው የምናገኛት። በግጥሞቿም እንዲህ ትለናለች፣ ውደደኝ ተብሎ ሰው አይገደድም እውነታዊ ይነዳል ግን አያስገርምም አይወደኝም። በራስ መተማመን መራር እውነትን መቀበል መቻል በዚህ ስንኞች ውስጥ ተሰንዷል። ዘሪቱ በዚህ ስራዋ አለመወደዷን ብቻ ሳይሆን የሌላ ሰው ምርጫን ማክበር ስታቀነቅን እናደምጣታለን። መውደድ ከራስ ስሜት በላይ ለሌላ መጨነቅ መሆኑን ሀሳቡንን በማክበር ልታሳየኝ ትጥራለች። በስንኞቿም እንዲት ለናለች ተውደደኝ ብዬ አልጨቀጭቀውም፣ ልቡ ለሱ ያውቃል አላስገድደውም፣ የኔን አይነት ስሜት ቢኖረው ነበር ደግ፣ ግን በግድ አያምርም፣ አይሆንም፣ ሳይፈልግ አይወደኝም። በሳይኮሎጂ ዲፌንስ መካኒዝም የሚባል አንድ ሀሳብ አለ። ሀሳቡ ምቾት ላልሰጠን ነገር የምንሰጣቸው የምላሽ አይነቶችን የሚገልጽ ነው። በዚህ ሀሳብ ስር ዲስፕለስመንት የሚባል ሀሳብ አለ። ሀሳቡ ባጭሩ ያስከፋንን፣ ሀዘን ላይ የጣለንን ነገር በሌላ በሱ ተመሳሳይ በሆነ ነገር መተካት ነው። ለምሳሌ ፍቅረኛዋ ሪጀክት ያደረጋት ሴት በፍጥነት ሌላ ፍቅረኛ መያዝ። የዘሪቱ ወንድ እንግዲህ ልቡ ለሷ አልተከፈተም። እዚህ ጋር እሷ አልወደደኝም ብላ በሌላ ልትተካው ሜድን አልመረጠችም። በስንኛ ሰውን በሰው መተካት ሰውን ማቁሰል ነው ትለናለች። ለሌላ ሰው ልቤ አይከፈትም፣ እጎዳለው እንጂ ለማንም አልጠቅምም። ሰው ቀርቦ ለማቁሰል ምን አንቀሸቀሸኝ? ፍቅር ለኔ እሱ ነው እሱም አይወደኝም። ዘሪቱ በዚህ ስራዋ መውደድ የምትችል የወደደችውንም ሰው ስሜት የምታከብር፣ አለመወደዷ በራስ መተማመኗን ያልሻረባት ሆና እናገኛታለን። ሌላኛው ስራዋ ደግሞ ደሞ የወንድ ቆንጆ በዚህ ዘፈን ያለችው ዘሪቱ ደግሞ ከዛችኛው ፍጹም ተቃሪ ነች። እስኪ አብረን እናያት። በእኛ ማህበረሰብ ወንድ ልጅ ኃላፊነትን የመሸከም እንጂ የውበቱ ጉዳይ ብዙም አሳሳቢ አይደለም። ከጉሬዛ መለስ ካለ አይበቃ የሚል አባባልም አለ። በወንድ ቆንጆ ላይ ያለችው ዘሪቱ ቁጭት ያንገበገባት፣ ቅናት የሚያንቆራጥጣት ነች። ምን ገጠማት? እጅግ መልከ መልካም የሆነ ቆንጆ በእሱ አገላለጽ አንተማ በጣም ቆንጆ ነ ቆንጆ ቃሉ ያንስሃል፣ እስከምትሆን ምሳሌ ትለዋለች። ይህን መልከኛ መፋቀር እንዲሞላለት ፍቅረኛ እንድትሆን ይጠይቃታል። እንግዲህ የአስተዳደጋችን ውጤቶች ነንና ቤተሰብ የሰራብን፣ በትምህርት ቤት የተሰራብን፣ በመኖር ያፈራነው በርካታ ፍርሃቶች አሉብን። ዘሪቱን የገነባት ሀሳብ አለ። ደሞ ለወንድ ቆንጆ የሚያስበል ፍርሃት ደጃፍ የሚጠል በስንኞቹ ሀሳብ እናገኛለን ሲባል የማውቀው ደሞ የወንድ ቆንጆ እንዳልጎዳ ደሞ የወንድ ቆንጆ እንዳትኮራ ደሞ የወንድ ቆንጆ ቆንጆ ወንድ ማቅረብ ትርፉ ህመም ብዬ መከራ ልቤን ተከላክዬ ኮራሁብ ሳትኮራ ደሞ የወንድ ቆንጆ። ዘሪቱ ፍርሃት የሸበባት የፍርሃቷን መነሻ መጎዳትን ከመሸሽ የመነጨ ሴት ናት። ከላይ ባለው ግጥም ውስጥ ስለ ቆንጆ ወንድ የተገነባበት ሀሳብ እንዴት ውሳኔ እንዳስወሰናት እናያለን። መልከ መልካሙ አፍቃሪ አካሄዱን አይታ ህይወትን የሚረዳበት መነጽር ገምገማ አይደለም፣ ሊጎዳኝ ይችላል ብላ የምትወስነው ነው። በቃ ቆንጆ ስለሆነ ይኮራል ብላ እንጂ ኤክስፒሪየንስ አያረጉ መወሰን የሆነ አካል ሀሳብ ውጤት ነው። እሷም ይህንን አልሸሸገችም። በተደጋጋሚ ሲባል የማውቀው ደሞ የወንድ ቆንጆ ነው ትለናለች። መነሻችን ላይ ቅናት ሲያንቆራጥጣት፣ ቁጭት ሲያንዘረዝራት ገልጸን ነበረ የገጠማትን ነገር እየፈተሽን ነበር። በስንኞቿም አለምላሹ ሚስት በጣም ፉንጋናት፣ ፉንጋ ከኔ ባሰች አንተን መሳይ አደላት። ቀድማ ስላልፈረደች መልከ መልካሙ አፍቃሪዋ ማግባቱ አይደለም ዘሪቱን፣ የሚያስቀናት ያገባት ሴት ከሷን በመልክ የምታንስ እንዲሁም መልከ መልካሙን ወጣት ልቤ ለቁዘማ ይሰጠዋል ብላ ሳታየው ቀድማ ያልፈረደች በራስ መተማመን የለበሰች ለራሷም አክብሮት የሚገባት የምታውቅ ሴት ናት። ይህንን ሀሳብ እንዴት አብራራዋለች? እሷ ግን አመነች ትንሽነት ሳይሰማት ፉንጋ ሳለች ስታምር ተማምና እንደምትገባት እሷ ግን አመነች። ከሽፋኔ አልፋየች ሚዛንህን ተረድታ አንተንን በዛው ሰፈረች ትላለች። ሌላኛው የዘሪቱ ዘፈን የሆነው መልካም አባት ይህ ዘፈን የቤተሰቧ ታሪክ ሲሆን በዘፈኑም የአባቷን መልካምነት፣ አባቷንም ታመሰግናለች። ቆጥተ መክረ ነው ያሳደከኝ ትለዋለች። ነገር ግን ዘሪቱ አባቷን ከመውቀስ አትቦዝንም። የአባቷን ባልነት አምርራ ተወቅሳለች። በእኔ ያስካት እንዳትሄድ አደረካት ትለዋለች። አባቷን እንዴት አድርጌ ልርሳው በደልህን የአይንህ እማኝ ነበርኩኝ እና ሲከፋት ሚስትህን ትላለች። ዘሪቱ አባቷን ብቻ የምትወቅስ ሴት አይደለችም። ትውልድንም፣ የምትወቅስ ትውልድንም የምታንጽ ሴት ነች። ድንዛዜ የሚለውን ሙዚቃ ነዋ ደግሞ እናንሳ። ድንዛዜ አልበዛም ወይ መፋዘዙ፣ መቃበሉ አልበዛም ወይ ማንቀላፋት፣ ኃላፊነትን መዘንጋት ትላለች። ኃላፊነቱን ስለዘነጋ ትውልድ በስነኞቿ ትመክራለች። ዘሪቱ አመፀኛ ሴት ነበረች። ለዚህም ልጅነቷ ላይ ያሳለፈችው አስቸጋሪ ጊዜ የሚነሳ ይሆናል። የነዘሪቱ ቤተሰብ በባዕድ አምልኮ በብዙ የተፈተነ ነው። በቅርቡ ከእንዳለ ጌታ ጋር ባደረገችው ቆይታ በልጅነቷ ቤታቸው ላይ የተለያየ ነገር ይጣል እንደነበር ገልጻለች። ይህም በምትኖርበት ማህበረሰብ ደግ እንዳልሆነ እንዲሰማት አድርጓል። ዘሪቱ ከአቀንቃኝነት ወደ ዘማሪነት ያደረገችው ጉዞ በቅርቡ ባወጣችው መጽሐፍ ነግራናለች። ስለ ዘሪቱም ያልጠበቅናቸው መረጃዎች እንድንሰማ አድርጋናለች። በእነዚህ መረጃዎች ዘሪቱ ያመነችበትን ከመኖር ወደ ኋላ የማትል ሴት መሆኗን አሳይተናለች። በተለይ ስለ ትዳር ሕይወቷ እና ፈንጋጭነቷ በብዙ የተተቸችበት ሁኔታ ቢፈጠርም ዘሪቱ ስላለፈችበት ሁኔታ ወጣቶች እንዲማሩ በማለት በግልጽ ተናግራለች። ለምሳሌ ያህል ከባሌ ውጭ ወንድ አውቅ ነበር ብሎ መናገር ድፍረትን ብቻ ሳይሆን ቤተሰብንም የሚያሳቀቅ ነገር ነው። ዘሪቱ ጥፋቷን ሙሉ ለሙሉ ራሷ ላይ በማድረግ ወቀሳን ለመቀበል ያልፈራች ሆናለች። ከዘፋኝነት ወደ ዘማሪነት ባለው ጉዞዋ በኤልያስ መልካ ስቱዲዮ የተሰራችበትን አጋጣሚ ስትናገር መጽሐፍ ቅዱስ ማንበብ መጀመሯ ወደ አምላኳ እንድትቀርብ እንዳደረጋት ትናገራለች። ከዚህ ጋር በተገናኘ በአንድ ወቅት የእውቅና ጫፍ ላይ በደረሰችበት ጊዜ ከተመልካች የገጠማት ተቃውሞ ይበልጥ እንድትደበቅ እንዳደረጋት ተናግራለች። ስለ ወደፊት እቅዷም ስጠየቅ በፊልም መምጣት እንደምትፈልግ ተናግራለች። ለዛሬ የነበረን ፕሮግራም ይህንን ይመስላል። ሰላም ቆዩ።